ከሙምባይ ብዙ ኪሎ ሜትር ርቆ ህንድ ውቅያኖስ መካከል አንድ ደሴት አለ። ዓለም ላይም ከባድ የተባለው እስር ቤት በዛው አካባቢ ይገኛል። ከዚህ እስር ቤት ማንም ሰው ሊያመልጥ አይችልም። እዚህ እስር ቤት ውስጥም ከባድ የተባሉ ወንጀለኞች ይገኙበታል። እንደ እድሉ ሆኖ እንኳን አንድ ሰው ቢወጣ ደሴቱ በሻርኮችና በዱር እንስሳት የተከበበ ስለሆነ ማንም ሊተርፍ አይችልም። ይህ እስር ቤት ደግሞ ኮማንደር ቫሱ በሚባል ሰው ይመራል። ከእስር ቤቱም ዙሪያ ተራራ የሚያክሉ ምሰሶዎች አሉ። እያንዳንዱ ምሰሶ ላይ እስናይፐሮች አሉ። ኢላማቸውንም በፍጹም አይስቱም። እሱ ብቻ ሳይሆን የሚራመድ ሰውም ካገኙ የሚፈነዱ ቦምቦችም ጭምር አሉ። እና አሁን አስቡት ከዚህ ቦታ ማምለጥ የማይታሰብ ነው። በአጠቃላይ እስር ቤቱ ከውስጥ እስከ ውጪ ድረስ በጣም አስፈሪ ነው። እዚህ አስፈሪ የሆነ እስር ቤት ውስጥም ቢግዳዲ ታስሯል። ግድግዳውም ከድንጋይ በሩም ደግሞ ከብረት በተሰራ ክፍል ውስጥ ነበር የተቆለፈበት። ኦፊሰሩም ሁል ጊዜ እየመጣ ስለሚሰራው ስራ ይጠይቀዋል። ነገር ግን ቢግዳዲ ምንም አይናገርም። እና ለማወጣጣትም በየቀኑ ይደበደቡት ነበር። እሱ ግን አንድ ቃልም አያወጣም። እና ሁልጊዜም ወደ እሱ ክፍል ትንሽ ምግብ በቀዳዳ ያቀብሉት ነበር። ዛሬ ይሄ የመጨረሻ ምግቤ ነው፣ ከዚህ እስር ቤት አመልጣለሁ። ጠባቂዎቹ የሚለውንም ሰምተው ሳቁበት። ሁልጊዜ ጊዜ ስራ በሚሰሩ ሰዓት ወደ ሰማይ እያየ ተስፋ ያደርግ ነበረ። ሄይ ቫሱ፣ ዛሬ ቢግዳዲ ፍርድ ቤት ስለሚቀርብ ደህንነቱ በተጠበቀ መንገድ አሁኑ ወደ ሙምባይ ዘኸው ነው። ችግር የለውም ማሁል፣ በጥንቃቄ ይዤው እመጣለሁ፣ አታስብ። ቢግዳዲ የታሰረበት እስር ቤት ህንድ ውቅያኖስ አካባቢ የሚገኝ ሲሆን ትክክለኛ ቦታውን ግን ማንም የሚያውቅ ሰው አልነበረም። ቢግዳዲን የጫነው መርከብ ወደ ሙምባይ ጉዞውን ጀመረ። ነገር ግን የቢግዳዲ ሰዎች የሆነች አንድ ባህር ሰርጓጅ መርከብ ቢግዳዲን የጫነውን መርከብ ስላየችው ወዲያው ሚሳኤሉን መተኮስ ጀመረ። እናም መርከቡ መሰባበርና መስመጥ ይጀምራል። ገና ብዙ መንገድ ይቀረናል። ቢግዳዲን መያዝ አለብኝ። ከዛ ኮማንደር ቫሱ ቢግዳዲን ይዞ ከመርከቡ ማስወጣት ይጀምራል። ማሁል፣ መጣውልህ። ይህንንም እድል ሲያገኝ ቢግዳዲ ወዲያው ወደ ውሃው ይዘላል። በስተ መጨረሻ መርከቡ ሙሉ ለሙሉ ሰመጠ። ቫሱ ደግሞ ውቅያኖስ ውስጥ ቢግዳዲ መፈለግ ጀመረ። አይሆንም፣ ቢግዳዲ ሞቶ እንደማይሆን ተስፋ አደርጋለሁ። የሙምባይ ፖሊሶችንና ማሁልን ማግኘት አልቻልኩም። ወደ ሙምባይ ለመድረስ ሌላ መንገድ መፈለጋለሁ። እናም ቫሱ ወደ ሙምባይ የሚወስደውን አቅጣጫ ይዞ መጓዝ ጀመረ። ይህኔ ቫሱ እዚህ ደርሶ መሆን አለበት። ዛሬ ቢግዳዲ ፍርድ ቤት ይቀርባል። ማሁል ከወዲያው ከመርከብ ተቆጣጣሪዎች ተደወለለት። ከዛ መርከቡ ሙሉ ለሙሉ እንደሰመጠና ኮማንደር ቫሱና ቢግዳዲም እንደሞቱ ተነገረው። አይሆንም፣ የሆነ ችግርማ ተፈጥረዋል። አዲ እባክህ ከቻልክ የሰመተው መርከብ ሲግናል ትራክ ለማድረግ ሞክል፣ ቶሎ በል። ከዛ ማሁልም በመርከብ ወደ እስር ቤቱ ሄደ። በድንገት ቫሱን ያያዋል። ከዛ ማሁል ቫሱን ለማዳን ወደ ውሃው ዘሎ ገባ። ቫሱ ተንስ በእንድንሜ የተፈጠረው ቫሱ ቢግዳዲ የት ነው ምን ሆኖ ነው ውሃ ውስጥ ልፈልገው ሞክሬ ነበር ግን አላገኘት ይገርማል ቢግዳድማ መቼም አይሞትም የሆነ ሰው ወስዶት ነው የሚሆነው ከዛ ማሁል በሌላ መርከብ ኮማንደር ቫሱን ወደ ዶክተር ሳንጃን አላከው ከዛ ማሁል ለመርማሪው ጂሃን ስለ ቢግዳዲ መረጃ እንዲያሰባስብ ነገረው በሌላ በኩል ደግሞ መርማሪ ዊሊያም ስለ ቢግዳዲ መርከብ መስመጥ ሰምቶ ነበረ። ከዛ ወዲያው ለአሊያ ደወለላት። አሊያ ደግሞ በዛን ሰዓት ምግብ እየበላች ነበረ። ከዊሊያም ጋር ረጅም ሰዓት አወራለሁ ዛሬ። ሄሎ፣ ሄሎ፣ አሊያ ስለ ቢግዳዲ ሰማሁኮ። ባክ ቢግዳዲ የእስር ቤት ህይወቱን እያጣጣመ ነው። አሊያ ይመስለኛል የቢግዳዲ ልጅ ማይክል ከእስር ቤት አስመልጦታል። ማሁልም ማግኘት እፈልጋለሁ። ትክክለኛው መረጃ ማግኘት አለብኝ። ይህንንም ስትሰማ በድንጋጤ የምትበላውን ለቀቀችው። ወይዲ አምላኪ፣ እኔ ቢግዳዲ እስር ቤትን ያለው ብዬ ሳውራ እሱ አምልቷል።

እና የቢግዳዲ ዜና በመላው ከተማ ተሰራጨ። ሁሉም ከተማ ላይ ከፍተኛ የፖሊስ አካላት ስራቸውን ጀመሩ። እንዲሁም ሁሉም የመርማሪ ቡድኖችም ሆቴሎችን መፈተሽ ጀመሩ። አሊያ ደግሞ ሻንጣ አዘጋጅታ ወደ ውጭ ስትወጣ የሆነ ሰው ሽጉጥ ይዞ አየችው። እርግጠኛ ነኝ ይሄማ እኔ ለመግደል ነው የመጣው። ከዛ አሊያ ተዘጋጀች እና ሰውየውን መደብደብ ጀመረች። ለካ ሽጉጡንም ስታየው የፕላስቲክ ነበረ። የኔ እህት የፕላስቲክ ሽጉጥ እኮ ነው ለልጄ ይዤ እየሄድኩ ነው። ምን ሆንሽ ነው? ኦ ይከርታ፣ ትክክለኛ ሽጉጥ መስሎኝ እኮ ነው። በሌላ በኩል ደግሞ ማሁል ኮማንደር ቫሱን ይዞ ወደ ዶክተር ሳንጃና ላብራቶሪ ደረሰ። ወደ ውስጥ ሲገባም ዶክተሯ የተለያዩ ሪሰርቾችን እየሰራች ነበረ። ዶክተር እባክሽ ፋስ አስቸኳይ ከምና ያስፈልገዋል። ከዛ ማሁል ለአዲ ደወለለት። ሄያዲ አባ ከአዲስ መረጃ ስለ ቢግዳዲ ካበኛ ቶሎ ንገረኝ። እሺ አለቃ እስካሁን ምንም አላገኘውም። አዲ አሁኑኑ ወደ ድብቅ ሆቴል ሂድ። ወዲያው ማሁል ከመርማሪ ፋጡማ ተደወለለት። ማሁል ከሁለት ቀን በኋላ በፓኪስታን ትልቅ የጦር ስምምነት እንደሚደረግ መረጃ አለኝ። እርግጠኛ ነኝ ይሄ ነገር ከቢግዳዲ ጋር ይገናኛል ከዛም አሁን ለአልያ ደውለላት አሊያ የት ነሽ አለቃ ከሆቴሉ ውጭ ኮም ያለው ግን ገዘብ አልያፍኩ አሊያ ካርድ አልያሽም ወይ አለቃ የመርማሪዎቹን ካርዱ እኮ ረስቼዋለሁ እሺ አሁኑኑ ሆቴሉን ትተሽ ወደ ዶክተር ሳንጃና ሂጂ። ቢግዳዲ ፓኪስታን ላይ ችግር ሊፈጥር ስለሆነ እዛ ሊሄድ ነው። በትንካኪ ጉዳይ የስ አብሬክ መጣሉ። አይሆንም አሊያ፣ አንቺ እዚሁ ሁኚ። በሶስት ቀን ተመልሼ ይመጣል። አሊያ ይህንንም ስትሰማ ታዝናለች። ማሁልም ወደ ፓኪስታን ለመሄድ ክፍሉ ለቆ መውጣት ጀመረ። አሊያ ስለተናደደ ሻንጧን ተሸክማ በስኬትቦርድ ወደ ዶክተር ሳንጃና መሄድ ጀመረች። ከደረሰችም በኋላ ወደ ውስጥ ገባች። መርማሪው ቲም ደግሞ አውስትራሊያ ውስጥ እየተዝናናና እየተጫወተ ነበረ። ቲም ስለ ቢግዳዲ ምንም የሰማው መረጃ የለም። ነገር ግን መርማሪ ፋጡማ ደጋግማ እየደወለችለት ቢሆንም ስልኩ ቦርሳ ውስጥ ስለነበረ ምንም ሊሰማ አልቻለም። ከዛ ቲም ወደሱ የሆነ ሰው እየመጣ እንደሆነ ተመለከተ። ሰውየውም ስለተጠራጠረ መፍራት ጀመረ። እና የማሁል ፍቃሪያን መርማሪው ቲም ለምን ይመስላችኋል የተጠራጠረበት ምክንያት? በደንብ ከተመለከታችሁት ሰውየው ሽጉጥ ይዟል። ቲምም ደግሞ ራሱን ለመከላከል ተዘጋጀ። ሰውየውም ካርዱን ወዲያው ሲያሳየው ተግባቡ። ቲም ተዘጋጅ፣ ቢግዳዲ ያምልጧል። ይህንንም ሲሰማ ይደነግጣል። ስልኩንም ቶሎ ሲያወጣ ከመርማሪ ማሁልና ከመርማሪ ፋጡማ አስራ ሁለት ሚስኮል ነበረው። ከዛ ለማሁል ደወለለትና ያለውን መረጃ ነገረው። ከዛ ማሁል ወደ ፓኪስታን የሚወስደውን አስቸኳይ ቪዛ እንዲሰጡ ሲጠይቅ፣ ነገር ግን ቪዛውን ውድቅ አደረጉበት። ከዛ ማሁል ኖርማል ልብስ ለብሶ ወደ ህንድ ና ፓኪስታን ድንበር ሄዶ የህንድ ሰራዊቶችን አገኘ። ሰላም መርማሪ ማሁል ለኝ በጨረስ ያለብኝ ሚሽን ስላለ ወደ ፓኪስታን መሄድ አለብኝ እና ወታደሩም እነሱ ቢያሳልፉት እንኳን የፓኪስታን ወታደሮች ወዲያው እንደሚተኩሱበት ነገረው። ማሁልም ስለ ፋጡማ ነገረው። አታስብ አልካ መርማሪ ፋቱማ ተቀበለኛለች። ከዛ ማሁል ድንበሩን አልፎ ለመጀመሪያ ጊዜ ወደ ፓኪስታን ገባ። ከዛ ቶሎ ብሎ እየተደበቀ ለመሄድ ወሰነ። ነገር ግን ድንገት ሳያስበው በስተመጨረሻም ሽጉጡን ጥሎ እጁን ይሰጣል። ነገር ግን ከያዙ ሰዎች መካከል ሴት ወይም መርማሪ ፋጡማ እንዳለች ያወቀ እና ታዲያ መርማሪዋ ፋጡማ መኖሯን እንዴት ያወቀ ይመስላችኋል? ከተመለከታችሁት አንዱ ሰው ከወታደሮቹ የተለየ የስፖርት ጫማ አድርጓል። ሄ ፋጡማ፣ እኔ ነኝ መርማሪ ማሁል። ማሁል ተጎድታ የነበረ እኮ አትናገርም እንዴ? ከዛ ሁለቱም መሳቅ ጀመሩ። ከዛ ተጨባበጡ። ከዛ መርማሪዋ ፋጡማ ወደ ድብቅ ሆቴል ማሁልን ይዛው ሄደች። ከዛ ፋጡማ በካርታ ላይ የጦር ስምምነቱን ቦታ አሳየችው። ነገ ጠዋት ባህር ዳርቻ አካባቢ የቢግዳዲ ሰዎች ስምምነት ያደርጋሉ። ቀድመን ከደረስን ምናልባት ማስቆም እንችላለን። እነዚህ ሰዎች ለማስቆም የሆነ መንገድ መፈለግ አለብን። ከዛ ማሁል ሻወር ወስዶ የፓኪስታንን ልብስ ይለብሳል። ኦ፣ መርማሪ ዊልያም የነገረኝን ነገር ለማሁል ሳል ነግረው ረሳሁት። ከዛ ቶሎ ብላ ለማሁል ደወለችለት። አለካ፣ አሁን ዊልያም ደውሎልኝ ነበረ። እዚህ ነገር ውስጥ የቢግዳዲ ልጅ ማይከል የሚባለው ሰው እጁ እንዳለበት ነግሮኛል። ኦ፣ ነገሩ በጣም ከባድ ነው። በሚቀጥለው ቀን ፋጡማና ማሁል ወደ ባህር ዳርቻው ደረሱ። ከዛ ወደ ባህር ዳርቻው ሁለት መርከቦች መጡ። ከዛ ማሁልና ፋጡማ እንደ ፍቅረኛ ሙች ማስመሰል ጀመሩ። ከዛ ወዲያው አንድ ግብዳ ሰው መጣ። ሄይ ብራዘር፣ ቶሎ ብለህ ከዚህ ቦታ ሚስትህን ይዘህ ሂድ። መርከቡን ማየት የለብህም። ምን ችግር አለው? እኛና እናንተ ምን ያገናኘናል? ስለሷ ያገባህም ሂድ። አልኩ እኮ አሁን፣ ተናገር መርከቡ ላይ ምን እየተካሄደ ነው? ሰውዬው መርከቡ ላይ ለስምምነቱ የሚሆኑ ብዙ መሳሪያዎችና ፈንጂዎች እንዳለው ነገረው። ማሁልና ፋጡማ መርከቡ እስኪደርስ ተደብቀው መጠበቅ ጀመሩ። ከዛ ማሁል ባህር ዳርቻው ጋር አንድ ሴት አይተው ደነገጠ። ማሁልም አሊያ ናት ብሎ አሰበ። ከዛ አሊያ ናት ብሎ ያሰባት ሴት ከሆነ ሰው ጋር ማውራት ጀመረች። ማሁልም ወደ ወደ አሊያ ሄደ እሷ ግን ልታውቁ አልቻለችም። እና ቀጣይ ምን ይፈጠር ይሆን? ቢግዳዲስ የት ያለ ይመስላችኋል? ደሞ አሊያስ እንዴት ወደ ፓኪስታን ልመጣ ቻለች? ሁሉንም በቀጣይ ክፍል አብረን ስለምናየው የምንለቃቸው ቀጣይ ክፍሎች እንዲደርሳችሁና እንዳያመልጣችሁ ሰብስክራይብ አድርጋችሁ መጠበቅ አትርሱ።